የኢትዮጵያ አጠቃላይ ኢኮኖሚ በተያዘው ዓመት በታቀደው መሰረት በ8 ነጥብ 4 በመቶ እንደሚያድግ የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ አስታወቀ። የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ ከሚያዝያ 17 እስከ 18 2017 ዓ ም ለሁለት ቀናት ሲያካሄድ የቆየው ስብሰባም ተጠናቋል። ፓርቲው በነበረው ስብሰባው የኢትዮጵያን ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊና ዲፕሎማሲያዊ ጉዳዮች በዝርዝር መመልከቱን ባወጣው መግለጫ አስታውቋል። ኢትዮጵያ በ2018 ከተስፋ ወደሚጨበጥ ብርሃን ለመሻገር በ2023 የአፍሪካ የብልጽግና ተምሳሌት ለመሆን በ2040 ደግሞ ዓለም አቀፍ የብልጽግና ሪያ ለመሆን ያስቀመጠችው ርዕይ እንደሚሳካ የሚያረጋግጡ ስኬት ፍንጮች መታየታቸውን የሥራ አስፈጻሚ ኮሚቴው መገምገሙን በመግለጫው አረጋግጠዋል። እየታዩ ያሉ የስኬት ምንጮች ፓርቲው የያዘውን ፍኖተ ብልጽግና ትክክል መሆኑን እንደሚያመላክትም ነው የገለጸው። በኢኮኖሚው ዘርፍ እስካሁን ያለው አፈጻጽም የሚያሳየው በያዝነው ዓመት አጠቃላይ ኢኮኖሚው በታቀደው መሠረት በ8 ነጥብ 4 በመቶ የሚያድግ መሆኑን የሥራ አስፈጻሚው መገምገሙን በመግለጫው አረጋግጠዋል። በዘርፍ ደረጃ ግብርና በ6 ነጥብ 1 በመቶ፣ ኢንዱስትሪ በ12 ነጥብ 8 በመቶ፣ ማኒፋክቸሪንግ በ12 በመቶ ኮንስትራክሽን በ12.3 በመቶ፣ አገልግሎት ደግሞ በ7.1 በመቶ የሚያድጉ መሆናቸውን መገምገሙን አመላክተዋል። የውጭ ብድር ከጠቅላላ የሀገር ውስጥ ምርት ያለው ድርሻ ወደ 13.7 በመቶ መውረዱን የጠቆመው መግለጫው ለውጭ ገበያ የሚቀርቡት ስድስት ዋና ዋና ምርቶች ካለፈው ዓመት ጋር ሲነጻጸሩ ከ82 በመቶ 3 በመቶ ከ86 በመቶ ጭማሪ ማሳየታቸውን የፓርቲው መግለጫ አመላክተዋል። በስንዴ፣ በሩዝ፣ በቡና፣ በሻይ ቅጠል እና በፍራፍሬ ምርቶች በአፍሪካ ቀዳሚ ሆኖ ለመውጣት እየተደረገ ያለው ትግል ፍሬ እያፈራ መሆኑን መገምገሙን መግለጫው አስታውቋል።